ቤተሰቦች ይሄ የህፃን ልጅ ያው ፀሐይ ማሞቂያ ነው። ፀሐይ ስታሞቀው ውጪ ላይ ፀሐይ ላይ አርጋ ቤቢን እንግዲህ አሸብር ነው ያሉት ትንሹ አብርሃምን እዚህ ላይ አድርገን ፀሐይ እናሞቀዋለን። ሞቀው እንግዲህ ፀሐይ ላይ ሲሞቅ ምናምን እንዲማቀፍ ምናምን የለም እዚህ ላይ አድርጎ መልቀቅ ነው ማለት ነው። ከዛ በደንብ እንግዲህ ፀሐይ ይነከዋል። ያው እንግዲህ አንዳንዴ ወይ አብርሃምም። ሰላም ሰላም፣ እኛ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁልኝ? ቤተሰቦቼ እንግዲህ ያው ሰሞኑን ሩትዬ እንግዲህ ከወለደች በኋላ ሄጄ አላየዋትም ቤተሰቦች። ማለት ሆስፒታል እያለች ነበረ ያየዋትኝና ቤት ከገባች በኋላ ሄጄ አልጠየኳትም። በአንዳንድ ነገሮች እንግዲህ አልተመቸኝም ነበረ እና አሁን እስቲ እዛ ሄጄ እንዴት ናት ምናም የሚለውንም እሷንም ለማየት ልጁንም እንዴት እንደሆነ ለመጠየቅ እንግዲህ ዛሬ ልሄድ ነው ቤተሰቦችና እንግዲህ ይኸውልሽ አብረነ እረስቻለሁ በቃ እዚህ ጋር እንትን ስትል፣ ቤተሰቦች ማለት በጣም ድካም ቆይተናል። እዚህ ቤት ከገባንና እየመረጥን ነበረ ልብሶችን ምናምን አንዳንድ እቃዎችን እያየን ብዙ ሰዓት ሆኖናል። እና በጣም ቤቱ እንደምታዩት ልብሶቹ ሲታይ በጣም ነው የሚያጓጓው። ቤተሰቦች በጣም በቃ ከጫማ አንስታችሁ እዚህ መጫወቻ ምናምን ምንም የሌለ ነገር የለም። ዝቤ መታችሁ በቃ ያልወለደ ሁላ ውለዱ ውለዱ ነው የሚያሰኘው። እንግዲህ ይሄ ቡታጅራ ላይ እንግዲህ እንደማውቀው አንደኛ በጣም ወደው ቤት ነው ለልጆቼም እዚህ ቤት ነው ብዙ ጊዜ የምገዛው እና በቃ በጣም ምርጥ ቤት ነው። እንግዲህ የምታውቁት የምትፈልጉ ሰዎች አሜን ልብስ መሸጫ ይባላል። ሄሮ ፍለፊት እንግዲህ ከላምሮት ከፍ ብሎ ያለው አሜን ልብስ መሸጫ ይባላል እና በጣም ነው በቃ እኔ እንጃ በቃ ውለዱ ውለዱ ያሰኛል፣ እዚህ ቤት ያለውን እቃ ስታዩ። እና እኔ ራሱ በጣም አይናዋጅ ሆኖብኝ፣ ስን ሰዓት ሙሉ በቃ ብዙ ልብሶችን ስንመርጥ ስናይ እቃዎችን ምናምን አሁን እንግዲህ አንድ ደረጃ ላይ ደርሰናል። ይሄ ለማይዬ ይሆናል፣ ለእኔ ልጅ ነው። አሁን የእኛ ፕሮግራም አይደለም ምን ነገር ግን እየታየሽው እንግዲህ እኔም አሁን ቤተሰቦች እንግዲህ ያው ልብስ በልብስ ነበረ ያሰብ ነው። ግን ልብስ እንደምታውቁት ሰው ብዙ ጊዜ ሲሄድ ልብስ ነው ይዞ የሚሄደው እና በቃ ብዙም እንትን ይኖራል። ብዙ ልብስም እንትን ይላል። እንደዚህ እንደዚህ አይነት ነገሮች ግን አልተለመዱም እና ያው ላይኖሪች እና ቤተሰቦች እንግዲህ ይሄን ይሄን መርጠናል ከብዙ እንትን በኋላ። ያው አሁንም እርግጠኛ አንዱ ላይ አልደረስንም ግን ይሄ ያምራል። እስኪ ለቤተሰቦች ላሳያቸው። ያው እንግዲህ ለእሷ ይሄ ማለት ያንስባታል። ያው እንደ ቅርብ ቤተሰብነቴም ይሄ ነገር ያንሳል፣ ግን በራሴ እንግዲህ ይሆናል ብዬ እስቲ ፍታ እንደለ ይወጣል። ወዶ ነው የሚወጣ እንትን እንደ ልብስ ባጠቢያ ነው ቤተሰቦች። ያው እንግዲህ ቀድመን አይተነዋልኛ፣ ግን እናንተም እንድታዩት ነው ቤተሰቦች። በጣም ያምራል እቃውና ይሄ ቦታ የማይዝም ያው የልብስ ማጠቢያ እንትን የልጅ ማጠቢያ ነው፣ ልብስ ማጠቢያ ማለት ይሄ በጣም ነው የሚያምረው። ይሄ እዚህ ጋር መቆሚያ አለው። ይሄ ተጣጣፊ ነው ምናምን ያው ገንዳ ውስጥም ቢታጠብ እስኪ ወደዚህ ጋር ወጣው እንግዲህ ቤተሰቦች ዩት እንደሚያት እንደዚህ ገንዳ ውስጥ ራሱ ሆኖ ቢታጠብ ውሃው በዚህ በኩል እንትን ስለሚል ይሄ ቀላል ይመስላል። ከለር ያውን መርጣለን፣ ፊት ለፊት የወጣው ይሄንን ስላገኘንና ከዚህ ደግሞ እኔ ያኛውም ቢሆን ይሻላል ብዬ በአይነኛ ይሄ ማለት ይሄም እስካሁን ድረስ ልጁ ይታጠባል መቼም እና ይገዛሉ እኔ ወድጀዋለሁ፣ በወስደው ደስ ይለኛል፣ ግን ይገዛሉ። እንዳ አማራጭ ደግሞ እሺ እስቲ ለቤተሰቦች ላሳያቸው። ይኸው ቤተሰቦች፣ ይሄ የሕጻን ልጅ ያው ፀሐይ ማሞቂያ ነው። ፀሐይ ስታሞቀው ውጪ ላይ ፀሐይ ላይ አድርጋ ቤቢን እንግዲህ አሸብር ነው ያሉት ትንሹ አብርሃምን እዚህ ላይ አድርገን ፀሐይ እናሞቀዋለን። እንግዲህ ፀሐይ ላይ ሲሞቅ ምናምን እንዲ ማቀፍ ምናምን የለም እዚህ ላይ አድርጎ መልቀቅ ነው ማለት ነው። ከዛ በደንብ እንግዲህ ፀሐይ ይነኳል። ያው እንግዲህ አንዳንዴ አብርሃምም እዚህ ላይ ይችላል ራሱን ገንዳ ውስጥ እና ገላውንም ሲታጠብ በነገራችን ላይ እዚህ ውስጥም እንደዚያ አርጋ ውሃ ምናምን እንዳያስቸግራት እዚህ ላይ እንዲያስተኝታ ማጠብ ትችላለች ማለት ነው። እንደምታዩት ነው ቤተሰብ በጣም ነው የሚያምረውና፣ አረ በጣም ብዙ ብዙ እቃ ነው ያለው። እኔ እንግዲህ በጣም እኔ እንዴት የቱ እንደምን መርጥ እራሱ ግራ ገብቶኛል። ያ ፖፖዎች አሉ እነዚህ ፖፖ ናቸው። አይ ለፖፖ ገና ነው። አሚሮ ቆይ። አይ አይሆንም። ለፖፖ ምን ለፖፖ አልደረሰም፣ እንጂ ፖፖ እራሱ በጣም የሚያማምር ቃል እግዚአብሔር በቃ ይሄን በመኪና የሚነደዋል። እስቲ የቱን እንደምንወስድ እኔ ግራ ገብቶኛል። እስቲ ምንም ይሄን ነው እንግዲህ ለጊዜ የመረጥኩት፣ ምክንያቱም ያው ልብስ በጣም ብዙ ሰው ይወስዳል። በጣም ብዙ ሰዎች እንደዛ ልብስ ምናምን ስለሆነ ይዘው የሚሄዱት መጮቻዎችም አሉ በጣም ብዙ መጮቻዎች፣ ግን ከዛ ይልቅ እኔ ከሁሉም የወደድኩት ይሄኛው ነው ያው ይኛ ለየት ያለ ነገር ነው። ግድ ነው ምክንያቱም ይሄ በቃ ፀሐይም ስታሞቀው እንደነገርኳችሁ እዚህ ላይ አስተኝታ ውጪ ላይ ፀሐይ ማሞቅ ትችላለች። ሲቀጥል ደግሞ ገላውንም ሲታጠብ እዚሁ ላይ እንዳስተኛቸው ገላው ይታጠባል ማለት ነውና ቤተሰቦች። እኔ እንግዲህ ይሄንን ነው የመረጥኩለት ለትንሹ አብርሃም። በርግጥ ይሄ ያንሳዋል ለሱም ለሩትም እንግዲህ ከዚህ በላይ ቢኖርና ቢደረግ ጥሩ ነበረ። ግን ያው እንግዲህ ወደፊት ልጁ ሲያድግ ደግሞ ከዚህ በላይ ፈጣሪ በሰላም እሱን ብቻ ያሳድገው፣ እኛም በሰላም እንትን ለማለት እንትን ይበለንና ያው ወደፊት ከዚህ የተሻለ ነገር ደግሞ እናደርግለታለን። ፈጣሪ እንግዲህ ከኛ ጋር ይሁን ቤተሰቦችን እና ይሄንን ይመስላል ያለው ነገር ነው ነው። በጣም እኔ ያየኋቸው ነገር እንጠቀድሽ አሁን ቤተሰብ ያኛው ያኛው እንጂ እንጀራ እናት መሰለኝ ላይ ያለው አዎ። መግዛት የሚፈልግ ሰው እራሱ ካለ በዚሁ አጋጣሚ እነዚህ ልብሶች ብራንድ ብራንድ የሆኑ ልብሶች ራሱ አሉ ማለት ነው እና በዚሁም ካሉና ያቺ ስቴንጀራ እንጀራ እናት ወስ አዎ። የሚገርማችሁ እንደፈለጋችሁ ነጻነት ያለው ቤት ነው ገብታችሁ የፈለጋችሁትን ነገር ገዝታችሁ መውጣት የምትችሉበት ቤት ነው። እንጀራ ናት ናት አይደል? አዎ ራሱ በቃ ያው ኳሊቲ ኳሊቲ የሆነ ዕቃ ነው። የፍሩት ናት አዲስ። አሁን ልጅ ፍሩት መስጀመሪያ እዚህ ጋር ይከፈትና፣ ፍሩት ሙዝ እዚህ ጋር ይጨመርና፣ እቺ ከፍቶ ብቻ መስጠት ነው ማለት ነው። እኔ እንጀራ እናት መስሎኛል፣ ግን አፉ ተለቀብኝ እያልኩ ነው። አፉ ተለቀብኝ እያልኩ ነው። የፍሩት ነው። ከላይ ደግሞ ያቺ ሰማያዊ እንትን እዛ ውስጥ ብዙ ነገር አለ። የሙቀት መለኪያ፣ የድድ ማከኪያ። የትኛዋ ያቺ ሰማያዊ አባክ ወርሳ እዚች ጋር ማለት ነው። እዚችኛው ኦኬ። እስቲ ያ በሰማያዊ ውጣ፣ በሰማያዊ አምጣው እስቲ። ያ ቤተሰቦች እና ማለት ነው ወደ ዝጻጋው ነገር ፈራ ግን እኔ አፉ ሰፋብኝ እያልኩ ነበር። እና እቺ እንጀራ እናት አይደለችም። እና እቺ ፍሩት ምናምን ማድረግ ያነ በዚህ ውስጥ የሆነ ምግብ ምናምን የሆነ ፍሩት ነገሮች ይገባሉ እዚህ ውስጥ ከዛ እንዲከደንና በዚች ጋር ሲጠቡት ይወጣል ማለት ነው። ወይ ዘንድሮ፣ የዘንድሮ ልጅ እኮ በቃ ዘንድሮ ነው። እንደውኔ ምን ነው ዘንድሮ ብወለር ጥሩ ነበረ። እና ይኸው ላችሁ ቤተሰቦች፣ ይሄ እንደምታዩት ብሩሽ ነው። ይሄኛው ድድ ማስጫ ነው። ይሄ ደግሞ ሙቀት መለኪያ ነው። እና እዚህ ጋር መቀስ አለ። እዚህ ጋር ጸጉሩ መቁረጫ መቀስም አለ። እዚህ ጋር ጥፍር መቁረጫዎች አሉ። በጣም ብዙ ነገር ነው። ማበጠሪያ፣ ሌላ ነገር የለውም። እቺ ጆሮ እንትን ማቆሻሻ ማውጫ ምናምን መሰለችኛ። እና በጣም ብዙ ነገር አለ። ሌላ ነገር የለም። ያ ና ያ ይሁን፣ ይሄም ይሁን ከዚህ ጋር እቺ ብትቀርም ማለት ገና ለፍሩትም ለም- ስላል ደረሰ ብትቀርም ችግር የለውም። ይሄ እና አው ይሄ በጣም በቃ ጠቃሚ ነገር ይመስለኛል። ያው በቦርሳው ነው፣ እዛው እንዳለ ነው። እንትን የሚባለው በጣም ምርጥ ነው። በቃ እቺ አሪፍ ናት። ሁለቱን በቃ እቺ ሁለቷ ትሆንና ኖ ይቅር፣ ይሄ ልብስ ማጠቢያው ይቅር። ምክንያቱም እስካሁን ሳይገዙ እንትን አይሉም ቆይታል። አዎ እስካሁን ድረስ ይገዛል። ስለዚህ ይሄ ይቅርና ሁለቱ ይሁን ማለት ነው። ያው ለጊዜው ቀስ እያልን ደግሞ ችግር የለውም። ወንድ ነው። ሴት ብትሆን ደሞ ብዙም እንትን ያለ ነገር ነበር። ይበቃል፣ በቃ ለጊዜው ይሄ አሪፍ ነው። ቤተሰቦች ሰዎች፣ እንግዲህ ያው ከብዙ ድካም እኛ መጀመሪያ ከናንተ በፊት መርጠን መርጠን ይሄን ነው እንግዲህ ያገኘ ነው። አሁን ተጨማሪችን አግኝተናል፣ መጀመሪያችኛዋን። ይሄ ለጊዜው ይበቃናል ብዬ አስባለሁ። እንግዲህ በሌላ ጊዜ ደግሞ ከዚህ የተሻለ ነገር ፈጣሪ እንትን ይበለንና እናደርጋለን። ቤተሰቦች ይሄንን ይመስላል እንግዲህ አሁን ከዚህ ቀጥዬ እሷ ጋር ነው የሚሄደው። ቤተሰቦች እሷ ያለችበትን ሁኔታ ደግሞ ምናምን ጠይቄ ነግራችኋለሁ። ያው እንግዲህ ሰሞኑን ብዙ ኮሜንቶች ምናምን እያነበብኩ ነበር። እቺ ሄርሜላ የምትባል እንግዲህ ምንም ብታመጣ ምንም አደራ አደራ ብላችሁኛል መልእክቱን በደንብ አስተላልፋለሁ። እና ደግሞ በጣም ደግሞ በቃ ስሙን ደግሞ አማኔል እንዲባል ደግሞ በጣም ብዙ ሰው አማኔል ትበለው አድር አስተላልፊልኝ ብላችሁኛል። ይሄን መልእክትም አስተላልፋለሁ። ቤተሰቦች እንግዲህ ያለውን ነገር አንድ ላይ እንትን ብዬ ደግሞ ቀጣይ ቪዲዮ ላይ እንገናኛለን የምትለው ነገር አለ። አማኔል አ ቤተሰቦች ናቸው ያሉት። አማኔል አ ቤተሰቦች፣ አማኔል ትበለው ካና። ትርጉሙ ነው እንደውም የነገሩኝ። እሺ ትርጉሙ ነው እንደነግሪናለሽ። ትርጉሙ ነው እንዴ አው ትርጉሙ ይኖረዋል። ዝም ብሎ እንትን አይልም ግን እሱ ችግር የለውም። አይ ከምንም ነገር በላይ ግን ማለት የምፈልገው ነገር ቢኖር ምንድነው ለሩታ ምን ለአብርሃም ምንም ነገር እንደምናደርግላቸው ምንም ነገር እናረጋግጥላቸው አንድ እንደምንችል እና ከምንም ነገር በላይ ፍቅር ይሁን እነሱ አንድነታቸው በጣም ለኛ ወሳኝነቱ ከምንም ነገር በላይ ማለት ነው። እነሱ ነው እነሱ ቢያንሳቸው እንጂ መቼም አይበዛባቸውም። ይሄ ነው እነሱ ነው እና በዚህ ጉዳይ ፍጹም ምን ይላል ግን ምንም አይልም። እንግዲህ ዛሬ እሱ ነው ካሜራ ማናችን፣ ቤተሰቦች እንግዲህ እሱ ማምሮን ሊሄድ ነው እና ሰዓት አንግደል ሰዓቱም እየሄደብን ስለሆነ እንግዲህ እንትን እንበል ቤተሰቦች። እንግዲህ እዛ ወይ ደርሰን እንገናኛለን፣ ቤት እንሂድና መንገዱን ያው ትራንስፖርት ምንም ስለማይመች ቤት ስንደርስ ደግሞ እንገናኛለን። ቀጥታ ወደ ሩታ ጋ ማለት ነው ይሄንን ፔስታል ውስጥ